ቁመቷ ዘለግ ያለ አይኗ ቦግ ቦግ ያለ ጠይምነቷ ደግሞ ኢትዮጵያዊነቷን የሚያሳብቅባት አርቲስት ናት ይቺ የጥበብ ሰው በልጅነቷ ኪነትን ጀምራ በ1970 ዓ.ም በሀገር ፍቅር ቲያትር በተወዛዋዥነት ተቀጠረች ታዲያ ቅጥሯ ተወዛዋዥነት ቢሆን እንጂ በመድረክ ቲያትር በድምፃዊነት በቲቪ ድራማ እንዲሁም በቴሌቪዥን ማስታወቂያዎችን በመስራት ትታወቃለች። ስትጠየቅ ውዝዋዜ ሕይወቴ ነው ከልጅነት ጀምሮ አብሮኝ ያደገ ጓደኛዬ ነው ትለናለች። የኢትዮጵያ ሕዝብ ከልብ አድንቋታል አክብሯታልም። ውዝዋዜዋን መስራት ብቻ ሳይሆን ብዙዎችን አሰልጥናለች፣ በርካታዎችንም አፍርታለች። በሙያዋም የዓለማትን ክፍሎች ዞራለች። በተለይም ከኢትዮጵያ ህዝብ ህሊና ውስጥ ታትማ የቀረችበት ህዝብ ለህዝብ የተሰኘው ቡድን ውስጥ ዓለምን የዞረችበትና ድንቅ ችሎታዋን ያስመሰከረችበትን ባህሏን ያስተዋወቀችበት መድረክ ነው። ከብዙ ጥቂቱን የተሳተፈችባቸውን ፊልሞችና የመድረክ ስራዎች ብጠቅስ ዳግማዊ ፊልም፣ የትናይት ፊልም፣ ከአትላንቲክ ባሻገር ፊልም፣ ዳያስፖራ የመድረክ ቲያትር ይገኙበታል። ይቺ ድንቅ አርቲስት በ1999 መጨረሻ ድሮን በአሜሪካ ካደረገች በኋላ ፀሐይ የባህል ቡድን በሚል የባህል ባንድ ከአሜሪካ ግዛቶች በተጨማሪም ጃማይካን ጨምሮ እዛ ድረስ በመሄድ ዝግጅቷን አቅርባለች። እንዲሁም በዚሁ በአሜሪካ ትልቅ ፕሮጀክት ቅርጻ በየትምህርት ቤቶች እየተዟዟረች የኢትዮጵያን ባህል እያሰለጠነች እዚህ ሀገር ለተወለዱ ልጆች ባህላቸውን አውርሳለች። በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ይስፋና በየዓመቱ በሚደረገው ፌስቲቫል ላይ ለረጅም ዓመታት የባህልን ቡድን ይዛ በድምፅና በውዝዋዜ ሕዝብን ያገለግለች ድንቅ ሙያተኛ ናት። የዛሬዋ የባህል ውዝዋዜ ዘርፍ ተሸላሚ ኩሪባቸው ወልደማርያም። እንኳን ደስ ያለሽ ኩሪባቸው ወልደ ማርያም። እንግዲህ ሁሉ ሰው ይወድሻል ያከብርሻል። ሙያሽም የተከበረ ነው፣ እንዳከበርሽው ይኸው አክብሮሻል። የምትዋይ ነው። ብዙ መናገር ትችያለሽ፣ ብዙ እንትን ትያለሽ። ግን በጣም በትንሹ አምስት ደቂቃ ሰጥሻለሁ። ትንሽ የተወሰነ ነገር ተናገሪ፣ አመስግኚ፣ ለቆመው የሚያከብርሽን ምስጋና ብቻ ስጪ። አልቃሻ ናት ደግሞ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይሄን ላደረገ ቅዱስ እግዚአብሔር አብ እናትና ልጁ ክብር ምስጋና ይድረስ። እዚህ ላደረሰን ሁላችሁም እንኳን ደስ አላችሁ። እንኳን እንኳን ደስ አላችሁ። በጣም ነው የማመሰግነው ጓደኞቼ። ክብር ይስጥልኝ፣ ክብርን ያድልልኝ። ምንም የምለው የለኝም። እግዚአብሔር ይስጥልኝ።